ዛሬ የሚበሳላቸው ሰዎች አሉ። ኦ ዛሬ ተምችና ኩብኩባ ከእጆቻችሁ ላይ ይነሳል፣ ከእጃችሁ ላይ ይነሳል። ማካታና ማሳ ከእግዚአብሔር ዓለም ያልጠበቅሽውን ያልገመሽው አቅርቦት ወደ እጅሽ ሲገባ አያለው እንፋሎት ያለው እንፋሎት ያለው እንጀራ የሚመስል በጣም የሚያምር ወፍራም እንደ አነባበሮ የሆነ እቺ ላይ ሲገባ አያሉ። እግዚአብሔር እንደዚህ በላት ይለኛል፣ ካሁን በኋላ ወፍራም ችግር ወፋፍራም መከራ በአንቺ ላይ አይሆንም። የተደራረበ ስቃይ ባንቺ ቤት አይሆንም። የተደራረበ ደስታ ተሰልፎ የሚጠብቀሽ መለኮታዊ አቅርቦታል። እግዚአብሔር በፋይናንሻል እባርክሻለሁ፣ አሜን። ለብዙዎች በረከት ትሆኛለሽ። አንድ ነገር ግን አስታውሳት በላት ይለኛል እግዚአብሔር ገና ገና ሊባርክሽ ሳለ ለብዙዎች በረከት አርገኝ ብለሽ እንደምትለምኙ እንደምትለምኙ እግዚአብሔር ለብዙ ሰዎች ለብዙ ጻናት ለብዙ አረካውያን ለብዙ ሰዎች እናት እስክትሆኝ ድረስ ከእጅሽ ይመገባሉ። እግዚአብሔር ለበረከት ነው ማቆመሽለኛል። ይለኛል ላባሴግ ለምልክት አቆመሻለሁ። ይህን እንዳትረሺ ለበረከት እግዚአብሔር እባርክሻለሁ ምባረከሽ፣ ለአንቺ ሳይሆን ለትውልድ ነው በላት ይለኛል። ገንዘብ ወደች ሲመጣ ያለው እግዚአብሔር እሰጣታለሁ ይለኛል። እግዚአብሔር የታመነች ትሆናለች ይለኛል። አሁን ሰዎች ያምኑሻል። በዙሪያሽ ያሉ ሁሉ አንቺ ማመን ይጀምራሉ። ትታመኝላቸዋለች። አምነው ለአንቺ ያሳልፈው ይሰጡሻል። እግዚአብሔር ይህንን አደርጋለሁ ይለኛል። የዮሴፍ ቅባት አንቺ ላይ መጥቷል። ሆነ እስኪ ጉባኤ አሜን ይበልሲ እጃችሁ ላይ ያለ ጭንገፋ ይነሳ። መርከም ይሰበር፣ ይሰበር፣ ይሰበር። ትልልቅ ሰዎች በእጃችሁ ይገባሉ። እኔ በሰይት እጃችሁን ቀባለሁ። ትልልቅ ከርስ መርከም ከእጃችሁ ላይ ይሰበራል። ማጣትና ባዶነት ከእጅ ላይ ይሰበራል። አንዳንዶቻችሁ ቦታ ትገዛላችሁ። አንዳንዶቻችሁ ትልልቅ ንብረት በእጃችሁ ይገባል። እጃችሁ ላይ ያለው ቢዝነስ እየሰፋ ይሄዳል። በጣም የሚገርም ነው። በሌላ መልክ ይለኛል ኢየሱስም በሌላ መልክ ተገለጠ እንደሚል እግዚአብሔር እንደ ሲል አምስት ሰዎች ይለኛል በሌላ መልክ የሚገለጡ ሰዎች አሉ። ኢቨን በአገልግሎት የሚገለጥ ሰው ሁሉ አያለው። ሌላ መልክ ሰፈር ላይ የምትታወቀው በሌላ መልክ ነው

የሰራዊት ጌታ እግዚአብሔር እንደዚህ ይለኛል። የዛሬ አምስት ዓመትና የዛ የዛሬ አስር ዓመት ሰዎች ዛሬ ባለሽበት አንቺ፣ አሁን ገና ልጅ ነሽ፣ ወጣት ነሽ፣ የከበረ ነገር ይጠብቅሻል። መሶቦች አያለሁ። መሶብ አይደለም ያልኩት መሶቦች አያለሁ። እግዚአብሔር ከሚበለጽጉ ሰዎች መካከል አንዷ እሷ ናት ይለኛል። በቤቴ ብትጸና፣ በቤቴ ታማኝ ብትሆን አለኝ ለብዙ ሰዎች በረከት አድርጌ ማስነሳት እሷ ናት አለኝ።

ሌላ እግዚአብሔር የታመነ ጤናማ የሆነ አማኝ የሆነ ክርስቲያን የሆነ ጤናማ የሆነ ትዳር ከፊት ለፊት አዘጋጅቷል። በማር የተለወሰ መርስ የሚመስለውን ግን ከልክየዋለሁ። እግዚአብሔር እኔ በራሴ ሰዓትና ጊዜ ላንቺ አዘጋጅቻለሁ፣ በተረጋጋ መንፈስ ጠብቅኝ። ትበለጽቀያለሽ። ይሻ ይልሻ ይሰራው ጌታ እግዚአብሔር በናዚቱ በጌታ በኢየሱስ ስም እጃች ላይ ያለ ጭንገፋ ተሰበረ። እጅሽ ላይ ያለ ጭንገፋ ተሰበረ። ለውጥ ሁሉ አያለው። አንዳንድ ሰዎች ቤት ለውጥ ሁሉ አያለው። በኢየሱስ ስም ባረኩሽ፣ ባረኩሽ። ነገርሽ የተለቀቀ ይሁን። መንፈሳዊ ዓለም ላይ ያለው በጅሽ ይግባ ይውረድ። ባልጠበቀው መንገድ መኪና እጅ ላይ ይገባል። ስራው ጌታ እግዚአብሔር እንደዛ መንጃ ፈቃድ ያሳየኛል። አሜን። መኪና ሰጠዋለሁ። አሜን። አንተ ብቻ እየነዳ የምትሄደው የቢዝነስ መኪና ሆኖ የሚያድግ አሜን። እግዚአብሔር ባርከዋል ይለኛል። አሜን። ይሄ ቃል ተፈጸመ። አሜን። በኢየሱስ ክርስቶስ ክብር ታያላችሁ፣ አትጨነግፉ። አሁን እየጸለዩ ካለሁት ይሄ ይሄ ዘይት የብልጽግና ነው። ድሃ ድሃና ድህነት ይለያያል። ወር አሁን እየገሰጽ ነው ያለነው፣ ማንን ነው በኢየሱስ ክርስቶስ። ድህነት ግን እንደ ወንበዴ ሰይፍ እንደታጠቀ ይመጣባል ተብሎ ከወንበዴ ጋር ተነጻጽሎ ከተመሰረ፣ ዛሬ ወንበዴ የሆነው ድህነት መንፈስ ነው። ኪስህ ለቆ ይሄዳል። አካውንትህ ለቆ ይሄዳል። ቤትህ ለቆ ይሄዳል። ይለቁላችሁ ገንዘብ ይሰጣችሁ፣ ይዘጋችሁና እናንተ አውርታችሁ በቃ በዚህ ሳምንት ሰጥቻለሁ ብላችሁ አውርታችሁ፣ ነገር ግን ነገሩ እጃችሁ ላይ እንዳይመጣ መንገድ ላይ ልክ ሰውየው ፈቅዶ እሺ ብሎ ጓጉታችሁ አብላችሁ የጠበቃችሁ ይሳለ የሚታጠፍባችሁ አሳብ የሚቀየርባችሁ የሚጨነግፍባችሁ ነገር ፌል የሚያደርግባችሁ ዛሬ እግዚአብሔር መንፈስ ይመታዋል። እኔ ብዙ ጊዜ ይሄን ከዚህ ቀደም ጾም ጾት ላይ ብለም ጸልየንበታል ደጋግመን በጉባኤም ጸልየናል። ብዙ ጊዜ ሰዎች ውጭ ሀገርም እዚህም አገር በጣም በጣም ትልልቅ ገንዘቦችና እንደዚሁ እነሱ ራሳቸው ጎትኩቶ ጎትኩቶ ጎትኩቶ በቃ ማድረግ እንፈልጋለን ብለው አካውንቱን የውሽዱትና አካውንት ካልተላከ ብለው ግን አይልኩም። ግጥቅጥቀው ነው እንት ቢዩት ልክ ተልኮ አሳብ የሚያስቀይራቸው ችኒ የመናፍስት ዓለም በኢየሱስ ስም እባቡ የተገደለ ይሆን አሜን አሜን ጩና አሜን እና እዚህ ጉባኤ ውስጥ አያለው ለቢዝነስ ማስጀመሪያ እሰጥሻለሁ እሰጥሃለሁ ተብሎ ነገር ግን የተከለከላችሁ ሰዎች፣ ሰዎቹ አይደለም ከሰዎቹ ጀርባ እናንተ እንዳትባረኩ ነው። ምክንያቱም እናንተ ከትንሽዬ ነገር ከጀመራችሁ እንደምትበለጽጉ ጠላት ያውቃል። ከአሁን ሳጀምሮ እጸልያለሁ። አሳብ ላይ ለባወጥ የተለቀቀው ነገር አካለም ሰበቻችሁ ይግባ። ጩና እንዴ አሜን በሩ እስኪ